እውነታውን እናውራ እውነታውን ስናወራ ይሄ ሰውዬ ቤታዮ ቤት መግባቱ እንዳን ዲያቆን አይጠበቅበትም በቃ ይሄ ሪያሊቲ እኮ ነው ኢቨን ሎየር ሆኜ ስለ ፖለቲካ ሳወራ ገባሽ አይደለም

ኦኬ፣ እሺ፣ ኖ ሆልድ እየታፈንኩ ነው፣ በጣም እየተናደድኩ ነው። ሰላም፣ ሰላም፣ አንዴ ወንዴ ምን እኛ ቤቱን አክብረን ፈለገ ኦሮሞ ስለሆነ ልጅ በብሔር መጣው ነው። ከምር ልጁ ኦሮሞ ነው።

ሊላ እየተናገሪ ለምን አስወጣሻት? እየተናገሪ ለምን አስወጣሻት? ሌላ እየተናገር ለምን አስወጣሻት ሌላ እየተናገር ለምን አስወጣሻት ቆሙ ብልግና ስድብ መሳደብ ከፈለጉ ሚዩት አርጉልና ይሳደቡ በቃ ለዚህ ለስኪ ሰው ልጅ እኮ ያለውን ነው የሚሰጠው እኛ የምንጠይቀው ጥያቄ በቃ ታፕታፕ እና ኮፒሌት አርጎ ጋይስ ሪፖርት እያደረጉ ነው። እኔ ከዚህ ከዚህ ቀን ጀምሮ የቡዳ እምነት ተከታይ ልሆን ነው። በቃ ስሚት ካፋባ ላውራ አንዴ፣ ፓስተር አንዴ፣ ላውራ ቆይ፣ ላንቺ ፓስተር አይደለም ለኔ ነው ፓስተር ወይ በቆይ ለኔ ለኔ ፓስተሬ ብቻ አይደለም አባቴም ጭምር ነው። ላውራ በት አንዴ፣ ላውራ ፍትሃዊ ነኝ፣ በጣም ፍትሃዊ ማሆኝ ነው። አንተ አሁን መምህሩን በኋላ ስትወጣ ቪዲዮዎቹን ተመልከትለት፣ እየገባ ተመልከት። በጣም ሪስፔክት አለኝ፣ አልፈራውም፣ ሰው ነው። እኔ አጋዘተ ዐለም ስላሴ የምችል አሁን እኮ ፎቅስ አድርጎ አልኳቸው ፎቅስ አድርጎ ላይ ነው ቤታዬው ናት የእኔ ችግር፣ ሰውዬው ለምን ገባ? ባለጌ ጋጦት እሷውም የእሱ ቅድስና እሷ ላይ ሂዶ እሱን የሚከተሉ ሰዎች ይችን ባለጌ ምን ያደረጋሉ? ፎቶ አለጥፈውት ትላንትና ትላንት እቻ ትችት እቺ ጃርት በዚች ጃርት ሂዱና ሰውዬው ይወልሽ ሰውዬ ሆነ እኔ ገብቼ ካራክተሩን ቼክ አረጋለሁ። ሁሉማሱ ይሰፋተላል ማለት ቆይ አሁን እሱ የተናገረው ነገር ስህተት ነው። የመድረክ የአፎ ለምታ ሊሆን ይችላል። ቪዲዮን ፖስተዋለሁ። የምፖስትበት ደግሞ እንዲማርና የተሻለ ሰው እንዲሆን ነው። ገና እንትዳቆን ነው። ታነጋግረዋለክ ብቻን ታወረዋለክ አንድ ለአንድ እኔ ታውቂያለሽ፣ እኔ ምንም ችግር የለብኝም። ፓስተር ነማንም ሳይኖር ገስ ላይ ለሁለት ታወራላችሁ፣ ምንም ችግር አሁን ግን አሶር ይኸውልሽ፣ ከእሷ ጋር ፍለርት እያደረገ ነበር አምና። ጆክን እየቀለድኩ አይደለም፣ ከታች ሰዎች አዳምጠዋል፣ ቀድቼዋለሁ። ገባሽ በደምብ የቀደዋቸው የእኔ ጥያቄ እኮ አሁን ማስተማር እኮ ይኸውልሽ፣ እኔ አሁን የትም ቦታ ግብቼ አስተምራለሁ። አሮን ኬር ነው የምልሽ፣ ከሴት ጋር ፍለርት ሳደረግ አታዩኝ እሱ እኮ ገብቶ ፍለርት ታደረገ አእምሮ ሽሎ ዛሬ መጣሽ። ምንድን ነው እንዲህ በቃ የቲክቶኳ ቅዱስ አርሴ የማንሻለት። የኔ ጥያቄ ምንዋ ነው? መልካም የቤት ታየው እስኪ ስለ ቤት ታየው ንገሩኝ። እናት መሳደቧል። የትግራይ ህዝብን በዛ ደረጃ መሳደቧል። ኦሮሞን መሳደቧል። እና ጌች እስኪ ሄድበትና ጌች፣ አሁን የምፈልገው ምንድነው ሪዝን ስለሆነ አሁን እሱ ስሜታዊ አይሆንም። በሪዝ እንሄዳለን። ተከባብረን እናውራ። መሳደብ የሚፈልግ ከሆነ ሰዎች ሚዩት አድርጉን። አዎ ያስተጋባል። ሐሳብን በሐሳብ ማውራት መልካም ነው። እኔ ስሜታዊ ሆኜ ሳይሆን ግን በሊቀ መላኩ በእንደዚህ ነገር ስለማልደራደር እኔ አክቹዋሊ ማለት ነው እውነት እኔ ላይክ ሰውዬው በጣም በእውቀት እሱና አክሊል ደስ ይሉኛል ሲያወሩ ስሰማቸው። ላይክ ቴዎሎጂካል ቪዎችን ያነሳሉ። እኔ የሚገባኝንም አይገባኝንም ብዙ ነገሮች ያነሳሉ። እንደ ሃይማኖት እንትኖች መሪዎች ደስ የሚሉ ሰዎችና ተመክሮ ናቸው ብዬ ለወጣቱ የማስባቸው ሰዎች ናቸው። ነገር ግን እንደ ህግ ባለሙያ አይደለም፣ አንድ ቄስ ቀርቶ የሀገሪቱ ከፍተኛ የሃይማኖት ሊቅ እንኳን ቢሆን ካጠፋ ይገሰጻል። እኔ ማየው በዛ አንጻር ነው፣ ከህግ አንጻር ነው ማየው። ከህግ አንጻር ስመለከተው ኤሶዬ ኢቲካል ፕሮብሌም አለበት ቤታዮ ላይ ሴዲሲ ሆኗል። በቃ ኦልሬዲ እንደ ኤልዛቤል አሸንፈዋለች ጥለዋለች ብዬ ነው እያሰብኩ ያለሁት ማለት ነው። እና ገብቶ ምናልባት ይሄ ሰውዬ እለ ውጣት አለው ብሎ ገብቶ ሌላ መንፈስ ውስጥ ገብቷል ሰውየው ማለት ነው። ስለዚህ እዚህ ቤት አንደኛ መግባቱ ጥሩ አይደለም። እንደ ዮሴፍ መሻሽ ነው ያለበት። እንደነዚህ አይነት ምን አይነት ነገር ጭራሽ ኦፕራሲዮን ሆና ራሷን በሰርጀሪ አስተካክላ የመጣች ሴት ቤት ገብቶ አንቺ አርሴማ ነሽ ካለ በቃ የሆነ መንፈስ አግኝቶታል ማለት ነው ይህንን ሰውዬ ስለዚህ ይሄ ሰውዬ እጅግ በጣም የተማረ ሰው ነው። እጅግ በጣም እውቀት ያለ ሰው ነው። እጅግ በጣም ስለ ሃይማኖቱ የሚያውቅ ሰው ነው። ስለዚህ ከእንደነዚህ አይነት ሚዲያዎች እራሱን መጠበቅ አለበት። ለራሱ ሲል ብቻ አይደለም ኢቭን እንኳን በግባቱ እንኳን በእግዚአብሔር ቃል ተፈትሾ ልክ እንኳን ቢሆን ለህዝቡ ሲባል ጳውሎስ እኮ ስጋ መብላት እንኳን ለህዝቡ የሚያሰናክል ከሆነ አልበላም ብሏል እኮ። ስለዚህ ህዝቡ የሚሰናከልበት ከሆነ ለምን ይገባል እዚች ቤት? በቃ የራሱን ቤት ከፍቶ በስነስርዓት ማስተማር ይችላል። እኔ የማምነው በዛ ነው። በተረፈ ግን በጣም ነው የምወደው፣ በጣም ነው የምወደው፣ በጣም ነው የማከብረው። እውቀት አለው። እውቀት ካላቸው ሰው ጋር ጆይን ቢያደርግ ጥሩ ነው። ጆይንም ሲያደርግ ደግሞ የራሱን መድረክ ከፍቶ ምናልባት በኮሆስት ገብቶ በስነ ስርዓት ቢያወራ ጥሩ ነው። ገብቶ ግን ጥያቄ ወይም ቸርች ወይም መስጊድ ወይም የእግዚአብሔር ቤቶች ወይም ደግሞ ፓስተሮችም ቄሶችም፣ ዲያቆኖችም የሆኑ ሼኪዎችም የሆኑ ወል የእግዚአብሔር ቤት የሁሉም መሰብሰቢያ ነው። ኃጢአተኛም በለው ተሳዳቢም በለው ጥሩም በለው ምንም፣ ሁላችንም ደግሞ ኃጢአተኛ ነን። አንተም ቆይ እስኪ አንቺ ምን ሆነሽ ነው? ኧረ በቃ አልወጣም እንደ

ቆይኖፊቆቆይዋኖአውሪ ፍሪታ ምንድን ማውራት ምትፈልጊ፣ ባለጌ ቤታዮ ቤት መግባቱ አንቺ ከኔ ጋር የማንም ቦዘኔ ዱርዬ ከኔ ጋር ቁጭ ብለሽ ታወሪ ነው፣ እንደ ባለጌ። ይኸውልሽ ቤታዮ ቤት መግባቱ ምንም ክፋት የለውም። ቤታዮ ጋር ማውራቱ ምንም ክፋት የለውም። ይኸውላችሁ ማንኛውም ሰው ሁሉም ቤታም የሰው ልጅ ናት። እኔም አን ሁላችንም ገባችሁ፣ እዛ ቤት ገብቶ ማውራቱ ችግር የለም። ግን ሜቢ እውነት እሱ አንቺ አርሴ ማነሽ ምናምን ብሏት ከሆነ እሱ ስተት ነው። እሱ ስተት ሊሆን ይችላል። እሱ ስተት ነው እንጂ ከዛ በተረፈ ቤታየው ቤት መግባቱ ትምህርት መስጠቱ ቤታየውም ቁጭ ብላ እንደዚህ አይነት ሰዎች ጋር ቁጭ ብላ መነጋገሯ ራሱ ትልቅ ነገር ነው። ጥሩ ነገር ነው። ክፋት አይደለውም። አየለውም። እና ቤታ ደግሞ እንደውም በጣም እየተሻሻለች ያለች ልጅ ስድብ ምናምን አቁማለች አደለ? እንደ ቤታ እንደ ድሮ አይደለችም። ስድብ ምናምን አቁማለች። እና ሰው ልጅ ሲለወጥ ሲስተካከል ደግሞ መደገፍ አለባችሁ። ኖ፣ ቆይ ቤታ እየተሻሻለ ስፒሪት አለባት። ቆይ ሰው ልጅ በትላንትና እንትኑ አይሄድም። ይወላችሁ ሰው ልጅ ይወላችሁ የሰው ልጅ እኮ እኛ እኮ የምንጮሆ እኛ እኮ የምንናገረው እኮ የሰው ልጅ እንዲለወጥ የሰው ልጅ ጥሩ ምግባር እንዲሰራ ወደ ጥሩ ነገር እንዲገባ አይደለ እንደ የምንጭሆ። ስለዚህ እች ልጅ ከትላንትናው ዛሬ አስተዋይ ሆና ስርዓት ይዛ ምናምን በቃ እንደዚህ መሆኗ ሊወደድላት ነው ሊደገፍላት ነው ልትበረታታ ነው የሚገባው። እንደዚህ ከቤተ ክርስቲያን ካሉ ሰዎች ጋር ቁጭ ብላ መነጋገሯ እንደዚህ አይነት ትምህርት ደስ ይላል። ቤቷ ላይ የእግዚአብሔር ትምህርት የተለያዩ ትምህርቶች እንዲሰጡ ምናምን መጋበዟ ይሄ ይሄ የሚደገፍ ነው። አትጥሉት፣ ግን እሱ እሷን አርሴማ ማለቱ እሱ ትክክል አለ፣ እሱ ስህተት ነው። ከዛ ውጭ ግን ቤታዮ ቤት መመናኖች ወይም ዲያቆኖች ወይም ፓስተሮች ለምን ገቡ? ይሄ ይሄ ትክክል። የእግዚአብሔር ቤት የሁሉም ቤት ነው። ስለዚህ ሁ ለእግዚአብሔር ቤተ ክርስቲያንም ቸርችም መስጊድም ለታመሙትም ለኃጢአተኛውም ለሁሉም ነው የእግዚአብሔር ቤት። ስለዚህ ሰው ልጅ ሲለወጥ ፕሊስ እንደገና ተመልሶ ወደማይሆን ነገር እንዲገባ ሳይሆን እንዲለወጥ ከደከምን በኋላ ወደ መልካም መንገድ ሲሄድ በርቺ፣ ጎበዝ እህቴ፣ እንዲህ ነው የሚያምርብሽ ምናምን ነው የሚባለው። ወደዛ ህይወትሽ እንዳትመለሺ ነው የሚባለው። ሌላው እኔ ልጅቷ መልከኛ ናት ቆንጂዬ ናት ምንም ይወጣላት ነገር የለም ትላንትና በሰራችሁ ነገር ሁሌ ወደኋላ ኋላ እየተመለሱ አታክማረዱ። ትክክል አለን? በቃ አሁን ሌላ ሰውናለች፣ መታለች። በቤተ ክርስቲያኑም በተለያዩ ጥሩ ጥሩ ሰዎችን መገናኘ እንጀምል። እየተሳደበች ነበር፣ ቪዲዮ ላምጣልሽ ምንድነው መቀየር? ቆይ እናንተ መቀየር ማለት ያንተና ይወለድ ቆይ ቆይ፣ በጣም እቀበልሻለሁ። አሁን ያወራሹ ነገር ሚገዛና ሪዘነብል ነገር ነው፣ ግን አንድ ጥያቄ አለኝ። ጌች ይቅርታ፣ በጣም አቋረጥኩ። ምን ይቅርታ። በመጀመሪያ ዋናፊ ለራሷ እያሞዳሞደች ነው፣ ለራሷ እያሽቃበጠች ነው ዋናፊ አሁን እየሰራች ያለችው

ዮናስ ምን አለመሰለ፣ እኛ ስንሳደብ ምን ስንል፣ ምንም አታደረጉ። ልትነግዱብን ስትፈልጉን ትመጣላችሁ። ገንዘብ ልትሰበስቡ ስትፈልጉ ትመጣላችሁ። ጴንጤን መሳደብ ስትፈልጉ ትመጣላችሁ። ስለዚህ አሁን ይህ ሁሉ ስድብ ስትሳደብ፣ ይህ ሁሉ ነገር ስታደርግ፣ አንድ ቀን ፈለጋ ጥላጤዎስ አንድ ቀን መጦ አቁሜ ረፊ ብሎ አያቅም። እሱ ብቻ አደለም፣ በባለፈው ራሴን አጠፋለሁ ብለህ አንተ ስትል እነ መዝሙረ ያሬድነ ቄስ ይመጣል። ባየው ኦርቶዶክስ ለቀብርና ለሰርግ ነው የሚገኘው የኦርቶዶክስ ዲያቆን ይህ የኦርቶዶክስ መምህር ለቀብርና ለሰርግ ነው የሚገኘው። ለጴንጤዎች የሚበልጧችሁ የሚቦንሷችሁ እነሱ። አንድ ጴንጤ የሚሳደብ አታመጣም። ከተሳደበ ከቤተስካን ይባላል። እነዚህ ግን እንዳሉ የሚሳደቡት ሙስሊም እና ኦርቶዶክስ ናቸው። ቤታዮ ተሳዳቢ ባለጌ። ትናንትና ራሷ ምን ሊያሸውን እየሰደበች ዋለች እ ፊንገር ሾው ብላ ያወጣችው እሷ። ለፊንገር ሾው ምናምን ያለች እንትን ቦርቡሪ ምናምን ስትሰዳደብ ምትለው ምንድን ነው የምታወሩት? ምንድን ነው የምታወሩት? ለምንድን ነው በዚህ ደረጃ ግን የምትዋሹት? የተቀየረች ሰው አለችም? የተቀየረ ሰው ማነው? ኩማ ተቀይሯል። ኩማ ስድብ አቁሟል። ኩማ ስድብ አቁሟል። ይሳደብ ነበር ባለጌ ነበር አቁሟል። አላቆመችም። አዎ፣ ሩጪ ፈርጥጭ። ያያቸኋት አለ ፈርጠጥ። ዘማ አሽቃባጭ፣ አሽቃባጭ ሁሉ አብዛኞቻችሁ ለራሳችሁ ነው የምታወሩት። ሰካራም ጠጭ፣ ብሄርተኛ፣ ዘረኛ ስለሆንክ አጢአተኛ ስለሆንክ መጠ የቤታየው አጢአትን የምትደግፈው ለራሳ ለራሳ አጢአት ብለህ ነው። ዳስ የራሳቸውን ኃጢአት ከበር የሚያደረግላቸውን ነው። ምክንያቱም ነገ የእነሱም ኃጢአት አላ። እነሱም ባለጌ ናቸዋ፣ እነሱም ዘረኛ ናቸዋ፣ እነሱም ሰካራም ናቸዋ፣ እነሱም ዝሙታም ናቸዋ። ስለዚህ ቤታየው የኤልዛቤት መንፈስ ያለባት ነው እንዳልከው፣ ፈለገ አጥናጤዎስ ገብቶ ኤልዛቤት አሸንፈዋለች። ኤልዛቤት ስላሸነፈችው ለዛ ነው አሁን ማለት ከጥያቄው ጋር ሊሄድ ብዬ ነው። አሁን ምሳሌ ማርያም መግደላዊት ምንዝራም ነበረች፣ የሆነ ስስ የነበረባት ናት። ጌታ ኢየሱስ ክርስቶስ እግሩን ወርዳንትን እንትን በእንባዋን ስታጥበው ግን ይቅር ብሎላታል። ገብቷል። ደግሞ ማን መሆኗን ብታቅ ኖሮ ማን ምን አልተማርክም እንዴ ምንድነው የሚያስተምራችሁ ኦርቶዶክሶች? እባካችሁን ህዝባችሁን አስተምሩ። መግደላዊት ማርያም እኮ ኢየሱስ ክርስቶስን በእንቧ ያጠበችው ከዳናት በኋላ እኮ ነው። አመንዝራ ነበረች፣ ከዛ በኋላ አመንዝራን አቁማለች። አመንዝራን አቁማ የእሱ ደቀ መዛሙርትና ደጋፊ ሆና ብዙ ነገር ያማ። ለዚህ እኮ ነው ችግሩ እኮ፣ ቄሶች የሚያስተምሯቸው ይህን እኮ ነው። ፓስተር ሁሉንም ሳይሆን እኔ አንድ የሚያውቅ የለም እንዴት፣ የሚያውቅ ሰው የለም። አንድ የሚያውቅ ሰው ይመጣና የሆነ ልክጥቅ ሲጠቅሳል፣ ምንም አያውቅም። ለምሳሌ እንትን ነው እዚያ እዚህ የሚያወሩትን አታዳምጣቸው። ፓስተር እኔ አሁን ለምሳሌ በጣም የተማርኩ ሰው ነኝ፣ ጥቅሶችንም ምንም መጽሐፍ ቅዱስም መጥቀስ እችላለሁ። ለምሳሌ ግን አሁን እዚህ ጋ ምንም ከሱ ጋር የሚያገናኝ ነገር የለውም። ለምሳሌ ልጅቷ አልክ ቅድም ጡጦ እየጠባችን ምናምን ስታሳየን ነበር ቪዲዮ። ግን ጾሙን በዳሁት አለች። ጾሙን ከበዳችሁ በኋላ ልጁ የገባው ምን ሊያደረግለው ነው? ሊያዋልዳት ነው? እንደዛ ብለና እንደዛ ብላችሁ ነው ጥያቄ አይደካው ነው ያላችሁ። ንጉስ እየዳቤት ፓስተር እየዳቤት ነው። መንፈሳዊ አታርጉት፣ መንፈሳዊ አይደለም ይሄ። እኔ ማነገቀው በመጀመሪያ አንቺ ሴትዮ በቃ ምንድነው እንዴ ነው የሚሰሙት? እኔ ካንተ ረዶእንደ ቤትየ እንደ ቤት ታየሁ እንዲወዱኝ እንደነ ዮናስ እንደነ ምናምን እንዲወዱኝ እንዲያዳምጡ እንዲያደርጋቸው ነው። አንድ ወንድ ከኢትዮጵያ እንዳንተ አንተ ብትኖር ነው። በቃ ጨረስኩኝ እኮ ዛሬ ከነጅቦ ጋር ተቀላቀል ነው። ይኸውልሽ፣ ሰላም እኔ አሁንም ቤት ታየሁ ቤት ታየሁ። እና ብሽሽቅ ስላላችሁ ብሽሽቅ ውስጥ አትግቡ። ጥያቄ ፈለገ ይሁን ፈለገ ማለት ሰው ፈለገ ጆከር ነው ወይስ ሌላ ነው? ነው ይሄ ፈለገ አጥላት ነው። ኦ ሌባ ነገር ይመስላል። ይሄ ነው፣ ይሄ ነው። ይሄ ተመልከቱ፣ ይሄ ነው አሁን ወስ? ምን ሊያረግ ገባ? ዛ ውስጥ አይደለም። ገብቶ እኮ ወንጌል የሚሰብክ ገብቶ እኮ ቤታዩ፣ ስድብሽን አቁሚ፣ ወደ ጌታ ወደ ኢየሱስ ተመለሽ፣ ወደ አምላክሽ ተመለሽ፣ ኦርቶዶክስ ተዋሕዶ ነሽ አትሳደቢ ብሎ እኮ ቢለውጠት ምንም ችግር የለም። ተገቢ ነው። የቄስ ስራው ያን ነው፣ የመምህር ስራው ያን ነው። ገብቶ ምን ላተቃለሽ አምሮ ብሻል ዛሬ ዛሬ ፀሐይን በርተሽ ነው የመጣሽው። ከምር ፀሐይ ነው የምትመስ ምናምን እያለ። ቁጭ ብሎ እንደምን ቆይ፣ ላምጣው ቪዲዮ። እኔኮ በዚህኛው ስልክ ስለገባሁ የቀዳሁት ነበር። ሲጀናጀኑ ነበር፣ ሲጀናጀኑ ነበር። ስብከት አይደለም፣ ሲጀናጀኑ ነበር፣ ጅንጀና ነበር። እኔ ዳይቆንም አልመሰለኝም። ይቅርታ አድርግልኝ፣ ዳይቆን፣ ዳቆን ነው። እኔ ዳቆን ያላችሁ ማን ወይደክላት ነው ቤት ታየን የገባው? አንዴ ቆይ፣ ሁላችሁም ቆይ፣ ተረጋተረጋቡ ቆይ ቆይ። ፈለገን የማታውቁት ከሆነ ፈለገ እዚህ ጋር ከእዮዳ ቪዲዮን እስኪያመጣ ድረስ ፈለገ ማለት ትልቅ መምህር ነው። ሂዱና ቪዲዮቹን ተከታተሉ፣ ስለሳቸው፣ ስለፈለገ ስለ ቄሱ። ድፍረቱ ያለን አይመስለኝም እዚጋ ያለን ሰዎች። እዚጋ ገዝት ላይ ያለ ነው ትልቅ መምህር ናቸው።

ስለዛ ነገር እናውራ። ስለ ልጁ ልቅነት አያገባንም እኛ። በእርዳታ ሰበብ አሞኛል ብሎ የሀገር ብር ሰብስቦ የጠፋ ወንበዴ ጴንጤ ነው። እኔ ታውቃላችሁ ሰው ተሳሳተብዬ ብዬ እንትላለም ግን፣ ሰውየው እውቀት ካለው የተማረ ከሆነ ይመለሳል። የተማረ ከሆነ እውቀት ካለው በጣም አዋቂ ከሆነ ስህተት ቢሰራ ቶሎ ወደ አምላኩ ይመለሳል፣ ቶሎ ያስተካክላል። ይሄ ደግሞ እሱን ለማበረታተል ባደወይ ለእሱ አስቤ ነው። ቤታዬ፣ እሱ ዝምብላ ሴት አዳሪ ጋር ለሞታ ናት። አንድ ጥያቄ ጥቅ፣ አንተ አሁን ቆንጆዬ ሚስት ስላለክ ብዙ ለሴቶች ለሌላ ሴቶች ምንም አይመስልህም። ስለሆነ ይሄ ሰውሱ ሚስት አለው ግን እንዴ ቤታይ ትዳርም ታስታለች እኮ ያኛው ያሳየን ትበል። ስለዚህ እኔ እኮ እኔ እኮ እየረዳሁት እኮ ነው ወንድሜ። ለምን እኔ በጣም አገልጋይ ነው እሱም አገልጋይ ነው እያልኩ፣ እኔ አሁን እንደዚህ አይነት ቦታ አልገባም። ታጋያችሁ ለምን ራሴ እንታ እና ወይ ሰላም እና ስቷል ብለን እንያዘው ልጁን እንደ ሳታ አድርገን እንቁጠርልን። ማ ስቷለ? አይደለም ስቷል፣ አልሳተም ሳይሆን እኔ የምለው እኔ አሁን ዮዳብ ከቲክታክ ላይ በቃ ምርጥ ወንድ ከመላቸው አንዱ እሱ ነው። ምክንያቱም ለሴቶች ክብር ይሰጣል፣ ሚስቱን ይወዳል። ስለዚህ እሱን ነው አሁን ግን ከእኛ ጋር የዋለ እየተበላሸብን ነው። እያዋረዳቸው ነው እና ወደ ድሮ ነገና ነገ ጠብቄ ነገ ጠብቄ የነገ ረገጣ እንዳመልጥሽ ከአንቺና ነው የምንራገጠው። የነገ ረገጣ ከአንቺ ቤ የወሰድኩት አለ አንዳንድ ስድቦች አሶሪ አንቺ ስድብ ደግሞ የተለየ ነው ላቸው። ሰላም ከናሴኳሽ አቡነ ኤርሚያስ አቡነ ኤርሚያስ ስህተት ሰሩ ተብለው ታግተዋል አለ እንዴ? ይህ ሰውዬ ስተ ሰርቷል እኮ ለምን አይታገጡም? ለምን ነው ሲጀምር ወጣት ቄስ ቢሆንም ኖ ኖ ቢሆንም ግን ይወልሽ እንደ መምህር ነው። አጌች እንዴት ነው? አቡነ ኤርሚያስ ያነ ስተት ሲሰሩ ኦርቶዶክስ ተዋዶ ሲኖዶ ስንትም ብሏል። ይሄ ደግሞ ስተ ሰርቷል። አዎ ብር ካላቸው ጠበቃ ነላቸው ብር ሰማል መጣሽ መጣሽ። ምን ታፕታፕ እና ኮፒ ሊንክ አድርጉ ሁላችሁም ታሰማ ሰማል። እስኪ እናዳምጠው ሰውየው ምን ያንን አስተማሪ እንደሆነ እውቀቱ ይመርመር። እኔ ስራ እየሰራሁ የት ላድርገው?